ሲሳይ ታቦር እባላለሁ። የምኖረው እዚህ ትማታ ጭረቻ ቀበሌ ገበሬ ማህበር ውስጥ ነው። በ2015 ዓ.ም ጠቅላይ ሚኒስትሩ እዚህ መጥተው ይሄን ነገር ሊተክ፣ ይሄም ብቻ አይደለም እንሰት ተተክሏል፣ ቡና ተተክሏል። ይሄ እሳቸው የተከሉት አቮካዶ ነው። ይሄ እሳቸው በመትከላቸው አካባቢያችን ተነቃክቷል በአሁኑ ደረጃ እና አንድ ጠቅላይ ሚኒስትር እዚህ በአካል ተገኝቶ ይሄን ማድረጉ ለኛ ትልቅ ሞራል ሰጥቶናል። አገራችን ከተወሰነ ጊዜ በፊት ድሮ እኛ ልጆች ሆነን ደናማ ነበር። ደን በቃ በጣም በብዛት ነበር። ያ ደን ሲራቆ ሲራቆት መጥፎ ደረጃ ላይ ደርሶ ነበር። አሁን ይሄ አረንጓዴ አሻራ ከተጀመረ ወዲህ አካባቢው በጣም ልምቷል። ይሄ አካባቢ ብቻ አይደለም፣ ሁሉ ቦታ ጥሩ ነው ያለው እንቅስቃሴ። በየአመቱ የሚተከለው ዛፍ ቀላል ዛፍ አይደለም እና ጠቅላይ ሚኒስትሩ ደግሞ ወርዶው በአካል እዚህ በመገኘታቸው እዚህ ቦታ ላይ ተደርጎም አይታወቅም። በታሪክ ማንም መንግሥት መጥቶ ወረዳችንን መጥቶ ጎብኝቶልን አያውቅም ነበር፣ አነሳሶንም አያውቅም ነበር በታሪክ እንደምንሰማው። ግን እሳቸው ወርደው ምን ብለው በማድረጋቸው ትልቅ ምስጋና ማድረስ ፈልጋለሁ እና ጥሩ ነው አነሳሽነቱ። ይህን እጽዋት ከብት ፍየል ይበለዋል፣ በግ ይበለዋል ከብቶች ይበሉታል። ይሄን ሁሉ መከላከል ያስፈልጋል፣ እና ፀሐይ ይኖራል። አሁን አካባቢያችሁ ሞቃት አካባቢ ነው። በሞቃት አካባቢ በሞቃቱ ወቅት በዛን ወቅት የግድ ውሃ ማጠጣት ያስፈልጋል። መኮትኮት ያስፈልጋል። መንከባከብ ያስፈልጋል። በእንደዚህ አይነት መልክ ነው የምንንከባከበው። ከአንድ ቦታ ተነሰን በተለይ ከቅርብ ከዲላ ወይም ከወናጎ ወይም ከይርጋ ጨፌ በምንነሳበት ሰዓት አቢስ አይት አውርደኝ እንላለን። ያውቃል እዚህ ያወርደኛል። እና ሁሉም እንደዛ ነው እየተሳፈረ። በ2015 ሰኔ 26 ነው እዚህ የመጡት። ከዛን ጊዜ ወዲህ ነው እንትን ያለው። እና ማንም ሰው እዚህ ቆሞ የማያውቅ ሰው መጥቶ አይቶ ሳይጎበኝ የሚያልፍ ሰው አልነበርም እስከ አንድ ዓመት ድረስ። አሁንም ቤተሰቦቻቸውን ምናምናቸውን አስፈቅደውም ብለው የሚጎበኙ ሰዎች አሉ።